ታ አደጋሚ የሆነ ጥያቄ የጠቅሽ ነው። የጥያቄ ቀን ጥያቄ ቀን ስናዘጋጅ ትጠይቂያለሽ። በተረፈ ግን በኮመንት መታየት ትችያለሽ። ከሁሉም በላይ በቂ እንቅልፍ ማግኘት አለብሽ። እሺ። ቤሩትም አንድ ነው ሰዓት አቆጣጠራችን

እግዚአብሔር ያግዛችሁ። እግዚአብሔር ከፍላችሁ እናቴዋ ሚኪየ እግዚአብሔር ይስጥ ወንድም ሚኪየ። ኮፍበል ኮፍበል፣ ደግተሞ እንደግ። እናቴዋ ኩፋ ዮኒ፣ በቤቴም ተናግሬዋለሁ። ዮኒ ኢትዮጵያዊ ወንድሜ ነው። አለመግባባት አንድ ሁለት አባብሎናል ያለውን ነገር በእኔም በኩል ወዳጅ የሆኑ በእሱም በኩል ወዳጅ የሆኑ ሰዎች አውርተውናል። እኔም ይቅርብ እያለሁ ብያለሁ። ትላንትና አድርሳችሁታል። ሳርዬም አለች እዚህ ጋር እነ ግርማም ሞቶ ላነመሲ ሌሎች ሌሎችም ጥሩ የሆኑ ቤተሰብ እዚህ ቲክታክ ላይ ያሉ ጥሩ ወዳጆች አነጋግረውን ፈተናል። ከዮኒ ጋ እኔ በግሌ ምንም አይነት ትናንትም ነግሬያቸዋለሁ። ከዮኒ ጋ ሳናወራ በፊት ምንም አይነት ቅያሜም፣ ቅሬታም ሀዘኔታም የለብኝም። ሚዲያን ያገናኘን ያው ያለ ነው። ብንተላለፍ ጥሩ ነበር ወይ እኔ እንደታናሽ ባልፍ ወይ ያለውን ነገር ዞር ብንል ጥሩ ነበር። አልሆነም። ኤኒዌይዝ ዮኒ አምስቲል ኦኬ ውዚዩ you are my good brother ምንም አይነት ቅሬታ የለብኝም። ይቅርታዬን ተቀብላል። እኔም ይቅርታህን ተቀብያለሁ ወይ አር በቃ ፋሚሊ ነን። እኔ አሁን ምንም አይነት ቅያሜ የለኝም። የሚዲያው ባህሪ ነው እንዳልከው። እኔም ብዙ ብዬ ሊሆን ይችላል፣ አንተም ብዙ ብለህ ሊሆን ይችላል። ኦፍኮርስ ቆንጆ ነሽ ብለህ አትሰድበኝም። ኦፍኮርስ ጀግና ነህ ብዬ አልሰድብክም። ያለ ነው የሚፈጠር ነው። ድጋሚ እንዳይፈጠር ምኞቴ ነው። በእኔ በኩል አይፈጠርም ብዬ አስባለሁ። ዛሬ እግዚአብሔር ያክብርልን መሲም እነ ግርማ ሞቶላ ሌሎች ሌሎቻችሁ በእኔና በዮናስ ሰላም መፍጠር መሀል የሰራችሁ ሰዎች ይሁንዬም፣ እሺ ብለክ ይቅርታውን ተቀበለ፣ እንተም ይቅርታ ስለጠየከኝ እግዚአብሔር ያክብርልኝ። ይህን እምለው ያ ግርማ ሞቶላ በተለይ ጨቅጭቆ ሊደፋይ ነበር። ፈጣሪ በሚያውቀው በጣም ነው መወዳት፣ የማከብራት ጤና፣ የሆንዬ ለእኔ ስትል እያለ ብዙ ነገር ይለኝ ነበር እና ብዙ ሌሎች እነማቲ ማቲ ዱቄት ሶሻል ሚዲያ ላይ ያሉ ሌሎች እህትና ወንድሞች፣ ራሱ መሲ፣ ራሱ ዮኒ ይበቃ ከጉጂ ጋ ፍታ፣ ብዙ ሰዎች ይሉኛል። እነ ናርዲ ራሱ ሌሎችም እነመማር ብዙዎቹ ዮኒ ይብቃችሁ ምናምን እያሉን ነበር እና ብዙ ሰዎች ይላሉ። ግን እንዳልኩሽ የወንድ ትንሽ የለውም ችግር አለብን ወንዶች አንፈታ፣ ወንዶች አንፈታ፣ ማንንም ወንዶች አንፈታ፣ ችግር አለብን። የወንድ ትንሽ የለውም የሚባለው ለዛ ነው። እመቤቴን አንፈታም። ችግር በጣም ይሄ ኦዴና ጉቶ አምስት ዓመት ተያይዘናል። እኔ መደበሪያ ነው። እኔ ቢያንስ እሸቅልበታለሁ እሱ ገንዘብ አይሰራበትም እኔ ግን ሰራ። ይሄ ነው ችግሩ። እና ጉቺ መችሽ ፈታት ያልሽ ድሬ ልጅ ነሽ አውቃለሁ። የተባለውም ነገር ያው ለስራው ባህሪ ነው እንጂ የሚያውቅ ያውቃታል። ለማብሸቅ ነገሮችን እንሰረዋለን፣ ብቻ ለማብሸቅ ከዛዎች ግን ምንም የሚያቅያቃታል። ዱባይ ላይ እነሳርቹ የነሳርቹ ጓደኛ፣ ስለዚህ በሱ መገመት ትችላላችሁ። የነሳርቹ ወዳጅናት ግን እንዳልኳችሁ የፀቡ ጊዜ ምንም ቆንጆ ነገር ልንነጋገር አንችልም። ማንም ሰው ማንም ሰው የፀብ ጊዜ ቆንጆ ነገር አይነጋገርም። መከባበሩ ሶሻል ሚዲያ ላይ ደስ ይለኛል። የምወደው ነገር በጣም በጣም እኔ ካያችሁኝ ሶሻል ሚዲያ ፔጅ ላይ የማስገባው በጣም ውስን ሰው ነው። ለምን መጋጨት ስለማልፈልግ። አሁን ለምሳሌ ካየሹ መውጣት ብዙ ሰው ማነ ግባ ይላል፣ ከዛ የሆነ ነገር ሲባባል ይጣላል ምናምን። እኔ ግን ተጠንቅቄ ተወሰኑ ሰዎች አስገብቼ ነው የምጫወተው። ጨዋታ ራሱ ከጌሙ ብትጀምሪ፣ እንዲሁ ላይፍ ስገባ የማስገባቸው ሰዎች የማቃቸውን ብቻ እና ብቻ። ያን ያህል ነው። ነገር አልፈልገው፣ ገባሽ? አንዳንዱ ግን ያስገባል ይጣላል። ኮፒ ይደረጋል ይፖሰታል፣ ቫይራል ይሄዳል ምናምን እና ያን ነገር አሁንም ለማረም ሞክራለሁ ከብዙ ሰዎች። አሁን ከወዴም ጋር ፈትቻለሁ። ትላንትና ነው ከትላንት ወዲያ ተፋተናል ከወዴም ጋር። ሌሎች ልጆችም አሁን ብዙ የሉም ከኔ ጋር። በጸብ ደረጃ ብዙ ሰዎች የሉንም። ከሞታ ጋር ፈተናል። ለሞታ መቆ ያልፈታነው ከኩይሊያን እሷ ጥብሴና በእሷ ትምጡ። ኩይሊያ ጥብሴና። ከዛ ውጭ ግን ከጉቺ ጋር ፋሚሊም ጋር አልደረሰችም። ሊሚቷን የምታክሰው ናት። እኔን ለማብሸቅ ነው የምታደርገው። ከዛ ውጭ ምንም ይልባል። ቤታን ፈትቻለሁ፣ በራሴ ጊዜ ማለት ፈትቻለሁ። በራሴ ጊዜ እንዳልኳችሁ ኩንሊያ ጥብሴ ናት። እንድትሰማም ፈልጋለሁ። እንደፈለገች የፈለገችውን ትፎስት። ጥብሴ ናት። ለም ቤተሰብ ጋር ከሄዱ በኋላ ትንሽ ማስለቀስ ደስ ይለኛል። የትም አይሄዱም። ገባችሁ? ቤተሰብ ላይ ምንም አዲስ ነገር የለም። ኢትዮጵያ የሚኖር ቤተሰብ እናውቃለን፣ ምን አይነት ላይፍ እናለ ከዛ ውጭ ግን የጉቺሻ ቤተሰብ ጋር እኔ ከአቢባ ጋር ጸብ የለኝም። ምንድን ነው የሚያወሩት? ፈጣልቼ አላውቅም። አቢባ አንዳንድ የማያቸው ነገሮች አሉ እንጂ እኔ ከአቢባ ጋር ጸብ የለኝም። እንደ ሌሎቹ አስቀያሚ ስድቦች አቢባን ተናግሪያት አላውቅም። ግን የማያቸው አንዳንድ ነገሮች የሚደብሩ ሳል አስተያየት እንሰጣለን። የሶሻል ሚዲያ ሰው ናት። ሶሻል ሚዲያ ላይ የወጣችው ጥሩ ነገር ስናይ ጥሩ እንላለን፣ መጥፎ እኔንም እንደዛ ባላለሁ እንጂ አትናገር የሚባል ነገር መኖር የለበትም። ጥሩ ሲሰራ በርቺ፣ አይዞሽ፣ ምን ላይ የተሳሳተ ነገሮች ሳይ ደግሞ ይሄ ነገር ልክ አይደለም እላለሁ። ስለዚህ እንደዛ እኔንም ስለምባል ማለት ነው እና እኔ ሰው